ወንድማማቾችን ያጋደለቻቸው የቤት ሰራተኛ ክፍል ሃምሳ አንድ ሃና ከቢኒ ቤት ናትና ይቅርታ ስለሁሉም ነገር አንተ እየተጠራጠርከኝማ ማ ከዚህ ቤት ስራ መስራት አልችልም ብላ ለመውጣት እየሞከረች ነው ቢኒ ደግሞ በቃ ችግር የለው ምን ሚ ተሳስች ሊሆን ይችላል ጥርጣሬ ልክ አይደለም እና ወደ ስራ ተመለሽ ብሎ ሽ ብሎ አስመልሷታል ቢኒ በጣም ጥሩ ሰው ስለሆነ ይቅርታ አደረገላት ሀና እሺ ብሎ ከፈቀደላት በኋላ ቤት ውስጥ እንድትሰራ ከተፈቀደ በኋላ ምንድን ነው ያደረገችው? ሳሎን ላይ ቁጭ አለች እና ምንም ነገር ባይፈጠርም በመካከላችን ግን ደግሞ የተፈጠረ ነገር የሚያስመስል ቪዲዮ ቀርጫ አለው። ስለዚህ እንደ ተፈጠረ ወቀው እትላለች ለብቻዋ። ለእናቴም ሆነ ለማንም ትክክለኛ ማስረጃ ይዣለሁ፣ ቪዲዮ አለኝ፣ ትልቅ መረጃ ነው እያለች ብቻዋን ታወራለች። ቢኒም እኔ በቃ እራት ላዘጋጅልና፣ ወደ ኪችን ይገባል። ሰላም ከታማሚ እናቷ ጋር ቁጭ ብላ እያወራች ነው። እናቷ እንድትታከም እና ካለችበት ህመም እንድትወጣ ብታናገራትም እናቷ ግን ፍቃደኛ አይደለችም። ምንም እንኳን የማላውቀው ያ ስራ ፈት ቢኒ እሱ እንዲያሳክመኝ አልፈልግም፣ ደግሞ ገና ደግሞ ትልዳን ለማላውቀው ነገር ልጄንማ የገንዘብ ዕዳ አልከትም እያለች እየተከራከረቻን ነው። ሰላም እናቷ በጣም እንድትድን እናት ብትፈልግም እናቷ ግን ገንዘብ እንድትበደር አትፈልግም። ከማንም ይልቅ እኔ ማየት የምፈልገው የልጅን ወግ ማድረግ ማየት ነው እያለቻትም ነበር። እሱንም አኮታዲያ በክብር ቢኒ ሊያገባኝ ነው ትላታለች። ሰላም እዚህ ጋር ሌላ የቢኒ ወንድም ናኦል የሚባል የሚያፈቅራት፣ የሚወዳት እና የድሮው ፍቅረኛ ነች። አሁን ላይ ደግሞ ወደ ህይወቷ ተመልሶ መጥቷል። የሰላም እናት ቤኒን ምንም አልወደደችውም። ሀናም የቤት ሰራተኛዋ ቁጭ ብላ ቢኒ ምግብ ሰርቶ ያመጣል። እኔ ተቀምጬ ምግብ ሰራ አይደል ይቅርታ እያለችው ነው። አይ ምንም ችግር የለውም። ታዲያ ቅመሽ እንጂ ምግቡን ይላታል። ሃናም ምግቡን ተቀምሰዋለች። ቢኒ በደንብ በሰሰተ እያያት ነበረ። ሃናን እንዴት እንደምባላ እና እቸኩሏል። ምግቡ ምን አይነት ነው ይጣፈጣል፣ ወይስ ደግሞ አይጣፍጥም የሚለውን ለማወቅ በጣም ጓጉቶ ነበረ። ሃናም ምግቡን ከቀመሰችው በኋላ ዋው በጣም ቆንጆ ነው፣ እኔ ራሱ እኮ እንደዚህ ሰርቼ አላውቅም ትለዋለች። በጣም ደስ ይላል። አንድ ሰው አገኘው ምግብህ በጣም ያምራል ብሎ እየተናገረ ይሰው። እስካሁን እኮ ሁላቸውም በቃ ችልም ነበር የሚሉኝ። በዛ ላይ ደግሞ ኪችን እንዳልገባ ሁሉ ተገድጀ ነበር። ለምን ያው ቅመማ ቅመሞችን ስለማላቃቸው አንድ ጊዜ ከወጡ እጣን ውስጥ ጨመርኩና አበላዋቸው። ታግም ቢኖር በጣም ይስቅ ነበረ። ወይ ትንሽ እናስቀምጥን እንዴ ከዚህ ምግብ ይላታል። ሀና የቤት ሰራተኛዋ በጣም ተስቅና፣ ዋው በጣም ጎበዝ ትችላለህ እንዳውም ምግብ መስራት ከፈለግ ከኔ አስተምርሃለሁ፣ አለማምዳለሁ። በዛውም ደግሞ ሰላምንም ሰርፕራይዝ ታረጋታለ እያለች ለራሷ ለማድረግ እየሞከረች ነው። ቢኒ ሰላም ስል ምን ትዝ አለ መሰለ ሰላም እኮ መታ ነበር ወደ ቤት ትለዋለች። እሱም እኔም ማግኝቻታለሁ ይላል። ይቅርታ የማይገባኝ ነገር ውስጥ ገቦ መሰለኝ ትለዋለች። አይ ምንም ችግር የለውም ያው የኔና የእሷ ነገር አብቅቶለታል ይላታል። ማለት ምንም ፍቅር የላችሁም? የለም ይላታል። ቢኒ አሁንም በስስት እያያት ነው። ሀና ምግቡን እንዴት እንደምበላ ቆይ፣ ግን ስትፎግር ነው እንዴት ምግብ አልችል ልምትለኝ እንዴ? በጣም እኮ ነው የሚችለው አላችው። እኔ ራሱ ይህን ያክል አልሰራም፣ በደንብ ነው የምችለው ብላ አሞጋግዘዋለች። ናኡል ከሰላም እናት ቤት ቁጭ ብሎ እያወራ ነው። እናቷን በደንብ እየተንከባከባት ይመስላል። ማዘር እንዴት ነው ይላታል። ደህና ነኝ ካለችው በኋላ ሐኪም እንዴት ነው ትደኛለሽ እያለ ያጽናናትና ጥሩ ጥሩ ነገሮችን እየነገራት ይገኛል። እንድትድን ከህመሟ እንድታገግም ሰላም የነውል ከእናቱ ጋር መግባባት እና መቀራረብ ምንም ምቾት አልሰጣትም። ከዛ ቤት ወጥቶ በሄደላት ደስታዋ ነበር። ታዲያ ግን ቤት ሂጅና ተመርመሪው እንጂ እያላትን ነው። ሰላም እናትሽ እናቴ ናት ይላታል። ሰላም አብራ ቁጭ ብላ ስለነበረ በጣም ተናደደና መቼም ቢሆን የኔ እናት ያንተና ልትሆን አትችልም ትልና ጥለው ውጠት ትላለች። እናቷም ዘምታ ስለነበረ እንዴ ሰላም፣ ምንድነው እንደዚህ ምጮ ይዋለቻት ተረጋጊ እናንተ ቆይ ምን አድርጋን ነው የሚያክል እንድትበሳጩ ያደረጋ ብላም ጠይቀችው እናቷ። ኧረ ምንም ችግር የለም እኔ የነገር ነው ፈተዋለሁ ይላታል። ያ ቢኒ ስራ ፈትነው ያናደዳት ብሎም ራሱን ነፃ ይወጣል። ልጅ እንደዚህ ስትሆን ማየት አልችልም ብለዋለች። አይስቡ እማየ ብሏታል። ሰላም እና ቢኒ ቢኒ መኪና ውስጥ ቁጭ ብሎ ሰላምን እየጠበቀ ነው። ሰላም መጣችና ናፍቀኝ ነበር ብላ ሰላም አለችው። እኛ ጋር ሁኝ ለምንድን ነው እኛ ጋር የማትመጭ እያላት ነው። እማየኮ ስላለች ነው ያው ጥያት መሄድ አልፈልግም ታዲያ እኔ በምን መልኩ ላገዝሽ ብሎ ቢጠይቃትም በቃ አንተ በቻልኩ አቅም እየገዛ ስለሆነ አመሰግናለሁ ትለዋለች። ሰላምዬ ካስፈለገች በሁሉም ነገር አብሬሽ ነኝ አላት። በገንዘብን በማንኛውም ነገር ከጎንሽ ነኝ። ሰላም አውቃለው በአንተ ደግሞ ተማመንባለው እያለችው ነው። ደግሞ ሳነግርሽ ምግብ መስራት እኮ ቻልኩ አላት። እንዴት ያው ማታ ሰርቼ እንግዲህ ለህና ስጣት በጣም ጥሩ ነው አለችኝ። ታዲያ እሷ ቁጭ ብላ ነው እንደ የምትሰራ ስትለው በዛውም ደግሞ እያለማመደችኝ ነው ብሎ ነገራት። በቃ እንደውም ዛሬ ቆንጆ ምግብ እጋብዝሻለሁ። አይ ወደ ቤት መመለስ አለብኝ። ግዴለም አላቆይሽም ይላታል። አይተወኝ ዛሬ ጥሩ ስሜት ላይ አይደለውም እያለች ሆነው ሀና ቤት ውስጥ ቁጭ ብላ እንደምንም ማድርጌ የራሴ ማድረግ አለብኝ ቢኒን እያለች እያሰበች ና እንዴት አድርጋ ወጥመዶችን አዘጋጅታ ሰላምንና ቢኒን ለማለያየት እያሰበች ነው። የራሴ አረጋ አለው እያለች ትፎክራለች። ቢኒ ምንም ነገር እንግዲህ አልነቀም እስካሁን ሀና የቤት ሰራተኛ እንደሆነች ነው የሚያስበው። ነገር ግን ሀና ሌላ ጥቅምና ዘዴ እንዲሁም ደግሞ የሆነ የተለየ ፍላጎት እንዳላት አልነቀባትም። አሁን መኪና ውስጥ ቁጭ ብለው እያወሩ ሰላምና ቤኔ፣ ለሰላም ስልክ ይደወላል። እማየና ብላ ተደነግጣለች። እናቷ ታማሚ ስለሆነች፣ ታዲያ ተረጋግተሽ አውሪ እንጂ ይላታል። እሺ ሄሎ፣ ማየ ምን አለችና፣ በሩጫ ወደ ማየ መሄድ ያለብኝ ትለዋለች ከመኪና ውስጥ ወርዳ ቢኒም መረት ተረጋጊ፣ እንዴ እኔ እወስድሻለሁ ይላታል። እሺ ብለውም በፍጥነት ወደ እናቷ ይሄዳሉ። እናቷም ሐኪም ቤት ነበረች እና ወደ ሐኪም ቤት ነው ቀጥ ብለ ሄዱት። ሀና ለቢኒ ስልክ እየደወለች ነው። በጣም ስለመሸ ቀረ እያለች እያሰበች ነው። ቢኒም ተመልሶ ወደ ቤቱ መጣ። በሰላም ነው ቆየህ እኮ ብላ ስትጠይቀውም፣ አዎ የሰላም እናት እኮ ታማ ሐኪም ቤት ሄጄ ነበረ ይላታል። ማለት እንዴት ታመመች ታዲያ ሐኪሞች እንዴት ነው ህመሟን አለዩትን? ብላ ስትጠይቀውም የጭንቅላት እጢ ነው ብሎ ነግሯታል። ሀና ግን ስለ ሰላም እናት መታመን ምንም ግድ አይሰጣትም። ግዴታዋ ያለ ከማኑ ከቢኒ ነው። እሺ በቃ ይዞ ምናም ብላ ነገሩን ለመሸፋፈን እና ለማባበል እንዲሁም ደግሞ ያዘነች መስላ ተናግራለች። ታዲያውን ሆስፒታል ናቸው ብላም ስትጠይቅ፣ አይ አሁን እንኳን ከሆስፒታል ወጥተዋል ከቤት ናቸው አላት። ናሁን ወደ ቤት ካመጣት በኋላ የሰላም ልናት ይንከባከባታል። ሰላም እያየችው ነው ቁመው በቃ ተረጋጌ እኔ እኮ እየተንከባከብኳን ነው ብሎ ዝም ይላታል። ቢኒን በቃ ሐኪሞች አሉ ሀና ሰላም ትሆናለች እያለች ነው። ሰላምን በጣም የማመሰግነው ትለዋለች። ሰላም ቢኒን ስትሸኘው ገበር ጋ ቆማ አንድ ያለችው ነገር ነበር። እሱም መጥቶ ወደ ቤቱ እያስታወሰ ነው። ይህ ልጅ እኮ በቃ ቤቱን እንድጠላው ያደረገኝ በጣም በቃ ክስቴ ደግሞ ይሄ ልጅ አግብቼ ወደ ካናዳ እንዴት ትፈልጋለች። እኔ ደግሞ በጣም አስመረረኝ እያለች ነአውለን ምንም አልወደደችውም። ወንድሙንና እየነገረችው ነው እሱማ እድሉን ተጠቀመበት። እኔና አንቺ መለያየትን አጋጥሞት እድሉን እየተጠቀመበት ነው። በቃ ይዞሽ እያለብኝም እያጽናናት ነው። ለማንኛውም ማግዘሻለሁ ሽ ደግሞ ለእናትሽ ገንዘብ ምናምን አለኝ። አንድ ምናምን የሚደርስ ገንዘብም አለኝ። ከአስፈለገ ደግሞ መኪናዬንም ሽጬ ቢሆን እናሳክማታለን እያለ ተስፋ እየሰጣት ነው። ተስፋ ሰጧት ከተመለሰ በኋላ ግን ከቤት መጥቶ በጣም እየተጨነቀ ነበረ። አሁን እኔ ገንዘብ የት ላመጣ ነው? ወይስ ደግሞ እውነት መኪና ልሽጣት? እንዲህ እያለ እያሰበ ቆጭ ብሎ ሀና እያየችው ነበር። እራት ላቅርብ በቃ ትልና ትነሳለች። ሰላም ወደ ቤት ስትሸኘው ቤቱ ናፍቆኛል ብለዋለች እሱንም አስታውሷል። እኔ ምልሽ ሀና ቤተሰቦችን የደሻፍ ጠይቂም እንደ ሂጅ ብሎም ጠይቋታል። ሀና ኬችን ገባችና አሁን በሽተኛ የምናስታምምበት ጊዜ አይደለም፣ አሁን ላይ ቁም ነገር የምንሰራበት ጊዜ ነው ትልና ከውሃው ላይ የእንቅልፍ መድሃኒት እየጨመረች እንዲሁም ከምግቡ ላይ የእንቅልፍ መድኃኒት እየጨመረች ትገኛለች። አሁን እንደዚህ አዘጋጅ እና ከዛም በኋላ ነገ ደግሞ ለሰላም ቪዲዮን አሳያታለሁ ትላለች። ውሃ በብርጭቆ አድርጋለች። ሰላም እና ናኦል አሁን የድማ ተኝታለች እያለችው ነው። ናኦል አልሄድም ብሎ ግግም ይላል። ጠየሽም አልሄድም ተኝታለች አሁን አልኩ አይደለ፣ አትጨቃጨቅ ከማየ ፊትና፣ ውጣልኝ ከዚህ ቤት እያለችው ነው። አልሄድም ይላል ቆይ ምንድነው አንተ? ከአመታት በኋላ ጠፍ ተመጠ አሁን ደግሞ ምንድነው በግድ ፍቅረኛ ሁኝ የምትኝ እያለችው ነው። ለብዙ አመታት እኮ አብረን ነበር፣ ምንድነው እንደዚህ ባንድ የተቀየር ሽ ይላታል። አልነቁልም አንተ እኮ በገንዘብና በጥቅም የምታምን ራስ ወዳድና እያስገደድ ከሆነው ስትለው፣ እኔ ባስገደድሽ ኖሮ ብዙ ነገር አድርጌ ነበር፣ ግን ደግሞ በፍላጎት ሽ ይሁን ብዬ እየጠበኩሽ ነው ይላታል። መቼም አንተ የኔ ልትሆን አትችልም ብለዋለች። ታዲያ ያቢኒ ነው ይላል። ቃል እገባለሁ፣ ላለፈው ነገር ይቅርታ ይላታል። ናውል አልወጣ ስላለ ውጣሌ ትለዋለች። ናውልም በጣም ይናደድና እጇን ይይዛታል፣ ከግርግዳው ጋርም ልጥፍ ያደርጋታል። ወስዶ ዞር በለ ለይተለና እሷም ተደበድበዋለች። የመታችሁን ቦታ መቼም ማነግራችሁም በጣም ያስቅ ነበር። እናቷ ደግሞ እንዴ ምንድነው እዛ አይነት ነገር ብላ ብድግ ትላለች። ሀና ወጥመዱን ስላዘጋጀችው ለቢኒ ወደ ክፍል እየወሰደችው ነው። የበሉበትን ካነሳሳችሁ በኋላ ወደ መኝታ ክፍል ቀጥ አድርጋ ይዘው ሄዳለች። ቢኒ ከዚህ ወጥመድ እያመልጥ ይሆን? ሀናም ልብሱን እያወላለቀች ትገኛለች። የቤት ሰራተኛዋ ድራማው በዚህና የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በዚሁ አጋጣሚ ናኦል የህይወት መንገድ ከሚሰራው ያለው ልጅ ሳሚ ነው።